በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰራዊት ጌታ እግዚአብሔር አምላካችን ሆይ፣ በአርያህና በአምሳልህ የፈጠርከን፣ የባረከን፣ የቀደስከን አሁንም ቃልህን ልንሰማ ነውና ባርከን፣ ቀድሰን። በዚህ ሰዓት የሚሰሙህን ልጆች ሁሉ ባርካቸው፣ ቀድሳቸው፣ ከሚያስፈራ ከሚያሳዝን፣ ከሚያስተክዝ ነገር ሰውራቸው፣ የልባቸውን ሀሳብ ፈጽምላቸው፣ ከኃጢአት በስተቀር ተምኔታቸውን አሳካላቸው፣ ኑሯቸውን አስምር፣ ሕይወታቸውን ቀድስ፣ ቤተሰቦቻቸውን ጠብቅ፣ በመግባት በመውጣት ክንድህ ጋሻ ከለላ ይሁናቸው። ለዘላለሙ አንደበት የሚያመሰግንህ እናመሰግንሃለን፣ ጉልበት የሚሰግድልህ እንሰግድልሃለን። ክብርም ምስጋናም ለአብ ለወልድ ለመንፈስ ቅዱስ ይሁን። በመላው ዓለም የምትገኙ የክርስቶስ ወገኖች እግዚአብሔር አምላክ ቃሉ እንድትሰሙ በዚህ ሰዓት ያዘጋጃችሁ በየትኛውም ሰዓት ይህን ቃል የምትሰሙ ወገኖች ሁሉ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም አማላጅነት አይራቃችሁ። የመላእክት ጥበቃ ከእናንተ ይሁን። የነቢያት የሐዋርያት፣ የጻድቃን፣ የሰማይታት የደጋጋ አባቶቻችን በረከት ሁሉ በእናንተ ላይ አድሮ ይኖር። አምላካችን እግዚአብሔር በልብ መታሰቡ በቃል መነገሩ ለዘላ ዓለሙ ከፍ ከፍ ይበል። በአብርሃምና በሳራ ቤት የገባ እግዚአብሔር በእናንተም ቤት ይግባላችሁ። ከመስማት ባሻገር ከመማር ባሻገር ሌላው ሰው እንዲማር ላይክ ሼር በማድረግ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የምትከታተሉ ወገኖችን ሁሉ የምትመኙትን ይፈጽምላችሁ፣ የምትጨብጡትን ያለምልምላችሁ፣ የእናንተንም ጸሎት መላእክት በስላሴ ፊት ያድርሱላችሁ። የተወደዳችሁ ክርስቲያኖች፣ ሌሎችም ከዚህ ትምህርት ታገኛለሁ ብላችሁ የምትከታተሉ ሁሉ የጊዜ ባለቤት እግዚአብሔር ለዛሬው ዕለት አበቃን። በዛሬው ትምህርታችን እንድታስተውሉት የምፈልገው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፈተና ውስጥ ስለ ሦስቱ ቦታዎች ነው፤ ገዳም፣ መቅደስ፣ ተራራ። እነዚህን ነገሮች እንድታስተውሉ እፈልጋለሁ። የዛሬው መነሻ ጥቅሳችን የማቴዎስ ወንጌል ምዕራፍ አራት ላይ ስለ ሦስተኛው ፈተና ሲናገር ቁጥር ስምንት ላይ እንዲህ የሚል ቃል አለ። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው የሚል ቃል አለ። በዚህ በሦስተኛው ፈተና ተራራ፣ በሁለተኛው ፈተና መቅደስ በመጀመሪያው ፈተና ገዳም። እነዚህን ነው ትኩረት ሰተን እንድናያቸው የፈለግኩት። በተለይ እውቀት የምትወዱ ሰዎች ደስ ይለኛል፣ የበለጠ እንድታውቁ እፈልጋለሁ። የተዋህዶ እምነታችሁን ረቂቅ ምስጢርም እንድታውቁሻለሁ። ሦስቱም ቦታዎች ልብ በሉ። የመጀመሪያ ፈተና ገዳም፣ ሁለተኛው መቅደስ ሦስተኛው ተራራ። ገዳም የማን ነው? መቅደስ የማን ነው? ተራራ የማን ነው? እያችሁ ዲያብሎስ ፈታኙን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር የክብር ክብር ይግባውና በዮሐንስ ወንጌል ምዕራፍ አስር ስለ መልካም እረኛ በሚነግረን በዛ ትምህርት ውስጥ ዲያብሎስን ሌባው ነው የሚለው ሌባው። ሌባው ደግሞ ሊሰርቅና ሊገድል ሊያጠፋንም የሚመጣው ነው የተባለው። ገዳሜ እሱ አይደለም፣ መቅደሴ እሱ አይደለም፣ ተራራ እሱ አይደለም። በገዳም የሚመለከው እግዚአብሔር ነው። በመቅደስ የሚቀደሰው እግዚአብሔር ነው። በተራራ ላይ ምስጢር የገለጠው እግዚአብሔር ነው። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል የኢየሱስ ክርስቶስ ቃል። ዮሐንስ ወንጌል ምዕራፍ አስር ቁጥር አስር ሦስት ነገሮች ይሁ ሌባው የሚያደርገውን አንድ ሊሰርቅ ሁለት ሊያርድ ሦስት ሊያጠፋ ሌላ አይመጣ። ዲያብሎስ የሚመጣው ሊሰርቅ፣ ሊያርድ ሊያጠፋ ነው። ስንቶቹን ሰረቀ። ከኦርቶዶክስ እምነት ከተዋህዶ እምነት ስንቶችን ሰርቀ። ስንቶችን አወጣ ወደ ክህደት። ስንቶችን መለሰ ወደ ምንፍቅና። ስንቶችን መለሰ ወሰደ ምእመን ሳይቀር ቄስ ሳይቀር ጳጳስ ሳይቀር ወሰደ። ሊሰርቅ ነው። ቀጥሎስ ከሰረቀ ዝም ብሎ ሰርቆ የራሱ ሊያረግ ዝም ብሎ ሊያስቀምጥ አይደለም፣ ሊያርድ ያርዳል። ሶስት ለዘላለም ያጠፋል። ስለዚህ ገዳሙም የሱ አይደለም፣ መቅደሱም የሱ አይደለም፣ ተራራውም የሱ አይደለም። ጌታችን የመጣው ግን የጠፋውን ሊፈልግ ሊያድን ነው። ዲያብሎስ የሰረቃቸውን ሁሉ ሊያድን መጥቷል። በገዳመ ቆሮንጦስ አርባ ቀን አርባ ሌት የጾመው ስለ እኔና ስለ እናንተ ነው። በገዳም የተፈተነው ስለ እኔና ስለ እናንተ ነው። በመቅደስ የተፈተነው ስለ እኔና ስለ እናንተ ነው። በተራራ ላይም የተፈተነው ስለ እኔና ስለ እናንተ ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 10 የሰው ልጅ አለ፣ ኢየሱስ ክርስቶስ መድኃኔ ዓለም የጠፋውን ሊፈልግና ሊያድን መጥቷል። ይህንን የእግዚአብሔር ቃል የሚነግረን ዓለምን ሊያድን ነው እንጂ የመጣው በዓለም ሊፈርድ አልመጣሁም፣ ነው ራሱ ያለው። አልመጣሁም ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም፣ ቃሌን ስላልሰማ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ እሱን ነው የምታዩት። በዮሐንስ 3 17ም የተጻፈው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላችኋል። አይፈርድብንም የክርስቶስ ስለሆንን አንጠፋም። የክርስቶስ ስለሆንን ሊያድነን መጥቷል። የጠፋነውን ሊፈልገን መጥቷል። አዎ ፈልጎ አግኝቶናል። በቤቱ ያላችሁ እናንተ አሁንም አጽንቶ ይጠብቃችሁ። ስለዚህ ከዚህ ቃል የምንረዳው ከዛሬው ትምህርት ገዳምም፣ መቅደስም፣ ተራራም የእግዚአብሔር ገንዘቦች እንጂ የዲያብሎስ አይደለም። ባለፈው ወሰደው የሚለውን ምስጢር ተምረናል። አምላካችን ስሙ ይመስገንና ወሰደው ወሰደው ወሰደው ስንል ምን ማለት ነው የሚለውንም አይተናል። አሁንም ገዳም መቅደስ ተራራ ስንል የምናየው ይሄንን ነው። በማቴዎስ ምዕራፍ አራት ቁጥር ስምንት ላይ እንደገለጽኩት ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። ክብሪግባውና መድኃኒታችን ኢየሱስ ክርስቶስ ሚስጢሩን ሁሉ የሚገልጸው በተራራ ነበር። ማቴዎስ 17ን ስታዩ ደብረ ታቦርን ሚስጥር የገለጸው በተራራ ላይ ነው። የምጽዓትን ሚስጥር የገለጸው በደብረ ዘይት ተራራ ነው። ማቴዎስ 24 ታቦተ ሕግን ሲሰጥ በብሉይ ለሙሴ በዘጸአት ሦስት እንደምታዩት ሲያናግረው የነበረው በተራራ ላይ ነው። እግዚአብሔር በተራራ ላይ ምስጢርን ይገልጻል። አዎ፣ ስለዚህ ገዳሙ ኃጢአት አይደለም፣ መቅደሱ ኃጢአት አይደለም፣ ተራራው ኃጢአት አይደለም። በነዛ ውስጥ ግን እየገባ በማይመለከተው ውስጥ እየገባ ግን ፈታኙ ዲያብሎስ የሰው ልጆችን ይፈትናቸዋል። መቅደስ እሱ የሚመለክበት ገዳም እሱ የሚቀደስበት የሚመለክበት፣ አባቶቻችን ድምፅ አራዊት፣ ግርማ ሌሊት ታግሰው ልምላሜ እጽ ከሌለበት ዋይ ከበዛበት አናብርት አናብስት ካሉበት አኪስት አቃርብት ካሉበት ገብተው እየተጋደሉ ድል መተውታል። በገዳም ክርስቶስ ድል መታላቸው። ከዛ እናባ አንጡንስ እናባ ጳውሊ፣ እናባ መቀርስ፣ እናባ ስልዋኖስ፣ እናባ አርሳኒዎስ፣ እነ ተክለ ሃይማኖት፣ እናባ ተክለ ሃይማኖት፣ እናባ ገሩን ፍስ ቅዱስ፣ እናባ አረጋዊ፣ ተሰዓቱ ቅዱሳን፣ ሌሎችም ድል መቱት። በመቅደስም ድል መተውታል። በተራራም ላይ ድል ይመቱታል። ተራራ የእግዚአብሔር ምስጢር የሚገለጥበት ነው። ዲያብሎስ ግን ለሌላ ፈተና አዘጋጀው። መቅደሱም እኮ እግዚአብሔር የሚቀደስበት ነው። እሱ ግን ለሌላ ፈተና አዘጋጀው። እንደተመለከት ነው በትላንቱ ትምህርታችን እንዳየ ነው ዲያብሎስ ፈታኙ። እናንተ ራሳችሁ የእግዚአብሔር ናችሁ። እናንተ ራሱ ሊፈትናችሁ ይነሳል። የእናንተ እኮ የእግዚአብሔር ማደሪያ የመንፈስ ቅዱስ እኮ ማደሪያ ታቦት ናችሁ እኮ ስጋውና ደግሞ በውስጣችሁ አለ። መቅደስ ናችሁ እኮ ወንዶች በአርባ ቀን ሴቶች በሰማንያ ቀን እኮ ስጋው ደግሞ ተቀብላችኋል። መቅደስ ናችሁ፣ የእግዚአብሔር ማደሪያ ናችሁ እኮ እናንተ እኮ ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ታቦት ናችሁ እንዳለ የእግዚአብሔር ቃል እንደሱ ነው የሚለው እኮ በውስጣችሁ የሚያድረው እግዚአብሔር ነው፣ በመካከላችሁ ያለው እግዚአብሔር ነው። ስጋው ደግሞ በውስጣችሁ እስካለ ድረስ መቅደስ ናችሁ ታቦት ናችሁ። ይህንን አታውቁም እንዴ ነው የሚላችሁ ቅዱስ ጳውሎስ፣ አንደኛ ቆርንጦስ ምዕራፍ 3 ቁጥር 16 ላይ እንዴ አታውቁም እንዲ ይህንን ይላል። ድንገት ማያውቅ ሰው ካለ ማለት ነው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖሩባችሁ አታውቁም? ምን አንደኛ ቆርንጦስ ምዕራፍ 3 ቁጥር 16፣ ማንም ቁጥር 17 ላይ የእግዚአብሔርን ቤተመቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም እናንተ ናችሁ። ስለዚህ የሚያፈርሰው ዲያብሎስን ነው ተከታዮቹንም ነው፣ ከነ ተከታዮቹን የወደቀው እኮ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ፣ ማንምን የተባለው ሰይጣንና ተከታዮቹ ናቸው። ቤተ መቅደስ የሚያፈርሱት ዛሬ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የተነሳ ጠላት፣ የታቦቱን ማደሪያ መቅደሱን የምንቀድስበትን ሊያፈርስ ተነስቷል። አፍርሷል ብዙ፣ አቃጥሏል ብዙ እግዚአብሔር ግን ያፈርሰዋል። ጊዜ አለው ያፈርሰዋል። ሰዓት አለ ያፈርሰዋል። የተወሰነ ሰዓት አለች እግዚአብሔር የሚሰራባት ያፈርሰዋል። የዛን ጊዜ እንዲሁ ዝም ብሎ የሚቀር መስሏችሁ ነው? በፍጹም የክርስቲያኖች ደምስ መቅደስ አይደሉ እንዴ? ታርደው ተገለው ተቃጥለው እግዚአብሔር ዝም የሚል ይመስላችኋል? አይልም። ለሱ ነው መስጠት ያለብን። ለዚህ ነው እግዚአብሔር ስለሚሰራ፣ እግዚአብሔር ስለሚያደርግ፣ እግዚአብሔር ስለሚያከናውን ስለሚያይ፣ በደንብም ደግሞ ስለሚያይ፣ እንደኛ አደለም ብስሉን ከጥሬ መለየት አንችልም እኛ። እሱ ሁሉን ያውቀዋል። ምንም የሚሰወረው የለም። የጸጉራችንን ቁጥር እኔና እናንተ አናውቀውም። ታውቃላችሁ የጸጉራችሁን ቁጥር? እግዚአብሔር ግን ምን ይላል? የጸጉራችሁ ቁጥር እንኳን በኔ ዘንድ የተቆጠረ ነው ይላል። የጸጉራችሁ ቁጥር ይታወቃል ይላችኋል። ስለዚህ እናንተን የሚነካ የኔም ብል የሚነካ ነው ብሎ በዘካሪያስ ነቢይ እንደተናገረ ቤተ መቅደስ ክርስቲያኖችን ያፈሰሱ ደማቸውን ያፈሰሱ ሕይወታቸውን ሁሉ ያጠፉ የዲያብሎስና የዲያብሎስ የግብር ልጆች አዎ፣ መልስ የሚያገኙበት ሰዓት አለ። ስለዚህ ገዳሙ የናንተ ነው፣ መቅደሱ የናንተ ነው፣ ተራራውም የእግዚአብሔር ነው። ምስጢር የሚገልጽበት ነው፣ ታቦት የሰጠበት ነው፣ ምጽአትን የነገረበት ነው፣ ያስተማረበት ነው፣ ያደረበት ነው፣ ደብረ ዘይት ተራራ። ሎጥን እኮ ወደ ተራራው ሸሽተህ አምልጥ ነው ያለው። ሰዶምና ገሞራ፣ ሱዋማ አዳማ፣ ሲባይቦ በእሳት ሲጋዩ ሚካኤልና ገብርኤል ሎጥን ያሉት ወደ ተራራው ሸሽተህ አምልጥ ነው። ተራራው ላይ ስትሄዱም ፈተና ሊመጣ ይችላል። መቅደስ ስትገቡም ፈተና ሊመጣ ይችላል። በገዳምም ፈተና ሊመጣ ይችላል። ይሄን እወቁት ነው ክርስቶስ የሚነግረን እወቁት። ይሄንን ካወቃችሁ ጠላታችሁ ዲያብሎስን እንዴት ድል እንደምትመቱ ነገርኳችሁ። እኔ ዓለምን አሸንፌዋለሁ እናንተም አሸንፉት። ዲያብሎስን አሸንፈዋለሁ፣ እናንተም አሸንፉት። ስለዚህ የዛሬው ትምህርት የሚነግረን ሦስቱ የፈተና ቦታዎች አንደኛ ገዳም፣ ሁለት መቅደስ፣ ሦስት ተራራ መሆናቸውን እና እነዚህ ደግሞ የእግዚአብሔር ንብረቶች እንደሆኑ እግዚአብሔር የሚመሰገንባቸው ሚስጥር የሚገልጽባቸው መሆናቸውን እንድናውቅ ነው። ፈታኙን ከእግራችሁ በታች ይጣል። ከሙሴ ጋር በሲና ተራራ ያቁማችሁ። ከሐዋርያት ጋር በደብረ ዘይት ተራራ ያቁማችሁ። ለፍርድም የሚመጣው በዛ ተራራ ላይ ነውና በቀኙ ያቁማችሁ። በደብረ ጽዮን፣ በጽዮን ተራራ፣ በሰማይ መቅደስ እግዚአብሔር በቀኙ ያቁማችሁ። ሙሴና ኤልያስን እንዳመጣ ጴጥሮስ ዮሐንስን፣ ያዕቆብና ሌሎቹንም ደቀ መዛሙርት እንዳገናኛቸው ሕይወታችሁ ከነቢያትና ከሐዋርያት ጋር ይሁንላችሁ። የሰማነውን ሁሉ በልቡናችን ይጻፍልን። ይህን የሰማነውን ቃል ደግሞ ሌሎች ለማድረስ ኃይሉን ይስጠን፣ በተግባርም ለመዋል ይርዳን። ያወቅነውን እውቀት በልባችን ጽላት ይጻፍልን፣ በአእምሯችንም ይቅረጽልን። በአብርሃም ቤት የገባ የሳራን ጭንቀት ያስወገደ እግዚአብሔር በእናንተም ቤት ይግባ። የሚያስጨንቃችሁን ሁሉ ከእግራችሁ በታች ይጣልላችሁ። ከሴጣን ፈተና ከሟርተኛ፣ ከጠንቋይ፣ ከስርማሽ፣ ከቅጠል በጣሽ ክፉ ከሚውል ሁሉ እግዚአብሔር ይበልጣልና ጋሻ ይሆናችሁ። ሕይወታችሁ ይባረክ። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከታላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ክብር ምስጋና ይግባው። ገዳሙም መቅደሱም ተራራውም የእግዚአብሔር ነው። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለነገዋ ሰዓት በሰላም ያድርሰን። አሜን።